አድማጭ አለ አድማጭ እንቀበልና ከዛ በኋላ ጥያቄዎችን እንመለሳለን ሄሎ ጤና ይስጥልኝ አድማጫችን ሰላም ነህ እንደምን ነህ እስኪ በልጆች ላይ የሚፈጸሙ ጥቃቶች በግንኙነታቸው በማህበራዊ ህይወታቸው ላይ በአስተዳደጋቸው ላይ የሚያመጡትን ተጽዕኖች እየተመለከትን ያለ ነው የምታካፍለን ነገር ይኖር ይሆን እኔ ካደረ ምን ካደኩበት ሁኔታ ተነስቼ ነው። ማሰንትን ብላችሁ እና ምንድን ነው እሺ፣ በልጅነት ትምህርት ቤት እንኳን ልትሄድ ስትፈልግ ምን ይደረጋል? አሁን ለምሳሌ እኔ እንጀራ አባት ነው ያሳደገኝ፣ ና ምንድን ነው የሚያደርገው የነበረ ክላስ ለመሄድ ስፈልግ አይሰደኝም፣ እና ክላስ ሄድ አምድ ስለመሄድ ደብሮ ሆነ የምሰደኝ ነው፣ ስመለስ ደግሞ ጠብቆ ይደበድበኛል። እናቴ በጣም ነበር ምታለቅሰው ላይ ልጆቿ ሆናል። ለምንድን ነው የምትገረፈው? ትምህርት ቤት አልሄድም ስለምትል ነው የምትገረፈው የነበረ በግ መጠበቅ አለ ግን አትሄድም። እና ከዛ እናቴ ታለቅስ ነበር። እናቴም ደግሞ አንቺ ነሽ ልብሳቸው እያሌ ደበደባት ነበር። እና ያ ውስጤ ላይ በቃ አሁን እንኳን ሀያ አራት አመት ሁነኝ በቃ ምንም ሊወጣልኝ አልቻለም። ሰዎች ጋር መስማማት አልቻልኩም። በቃ የሆነ ስነ ልቦና አስማምሮ በቃ በጣም ውጥረት ተወልቼ ነው ያለሁት። ሰው ጋር መግባባት አልችልም። ያ ምንድነ የሆነ አንዴ ምንድነ የሆነ ደብድቦ ሲሰደኝ ልክ መንገድ ላይ ትምህርት ቤት እያለቀስኩ እየሄድኩኝ በጣም የሚገርምህ በባዶ እግር ነበር የምሄደው። እንቅፋት የምታይነት ጥፍሬ ወለቀ። በቃ በጣም ያዘንኩት መኪና ብገባ ወድ ነበር ያንን። በቃ ማለት አንተ አትረባ ተብለህ ስታድግ እና እንዲህ ጥሩ እንክብካቤ ያደርገውልህ ስታድግ ያለው ልዩነት በቃ መቼም ጠባሳ ይወጣል ሰውነቴ ላይ እንኳን በስጋ አንዱ በቦዲ በጣም በጣም ከባድ የሆነ ጥቃት ነበር ሲደርስብኝ የነበረው። በሰውነቴ ላይ ጠባሳ እስኪታይ ድረስ ነው እያልከኛለሁ። ዱላው ደግሞ ከንግግር ጋር ነው፣ ከስድብ ጋር ነበረ ሲደርስብህ የነበረው? አዎ፣ ንግግሩ፣ ስድቡ፣ የማትረባ እንደውም አንዳንድ ነገሮች ጠይቀን እና ምን ይለናል፣ ዛኔ ያንን በምንመልስበት ሰዓት እንኳን ዝም በሉ ይለናል። ጠይቆን ለመናገር እንኳን ማለት ነው ያለው ጠባሳ ይሁን እንደ ውሻ እንኳን የምትቆጠርበት ራት ሲበሉ ምናምን ሂደህ እዚያ ውጭ ቆይ ምናምን ተብለህ እና ጠባ ሰው መቼም ድረስ ሊወጣልኝ አልቻለም። እንዲ ማድረግ እንዳለብኝ አላውቅም። ስነ ልቦናውን ተጎልቷል። አእምሮ የራሱ በቃ እኔ እናንተን እንትን የፈልጋለሁ የስነ ልቦና አማ ጥሩ አድማጫችን፣ ቤተሰብ መስርተሃል? አልመሰረትኩም ትዳራ ላያስክም አዎ ስራ ላይ ነኝ። ምንድን ነው ስራ እንኳን ስጠጠር ስራ ላይ በ ከሁለት ወር በላይ መቆየት አልችልም። በ ያለው ችግሬ ነው። መስራት ችሎ እንትን እያለኝ ትምህርቴን በዛ ምክንያት አቋረጥኩት። የሚያስተምረኝ የለም ምናምን። በዚህ ምክንያት አድማስ ዩኒቨርሲቲ ተመዝግቤ ነበር አቋረጥኩት። ፋይናንስ ልጆች ልጆችን ህጻናት ልጆችን ስታይ ህጻናት ልጆችን ስታይ የሚሰማ ስሜት ምንድን ነው? እስኪ ንገረኝ እሚሰማው ስሜት በቃ ያደኩበት ስሜት ያደኩበት አስተዳደግ እንዲሆንባቸው አልፈልግም። ምክንያቱም በጣም ያደኩበትን ስለማውቀው በቃ ያ እንዳይፈጠርባቸው ነው። ሁሌም በቃ የሆን አንዳንድ ነገር አሁን መንገድ ላይ ሲገርፋቸው ምናምን ታይጣላለሁ። በቃ በ እጅ ሰዎች አባ ምን አገባህ እስከሚል ድረስ ማለት ነው። ጥሩ ስለደወልክልን በጣም አመሰግናለሁ። ስልክህን ለአብዴ ስጠው፣ ስልኩን እንዳትዘጋ። ቁጥርህን ለአብዴ ስጠው። አመሰግናለሁኝ። አመሰግናሉሁ ያው ቢሮ የስነልቦና ድጋፍ እናደርግለታለን ለዛንዱ ለአብዲ ስልኩን እንዲሰጥ ያደረግኩት ከዩኒ ጥያቄዎች እንነሳ። እንግዲህ የዩኒ ጥያቄዎች አንድ ሶስት ጥያቄዎች አንስቶልናል። አራት ልጆች ያላት አድማጫችን ልጆችን በመቅጣት አላምንም ብላለች። እኛም አናምንም፣ እኛም ልጆችን በመቅጣት አናምንም። ሌላኛው አድማጫችን ደግሞ ምንድን ያለን፣ ልጄ መቅጣት አልቻልኩም። ከደረሰብኝ የአስተዳደግ ተጽዕኖ የተነሳ ቤተሰቦቼ በጣም ይገርፉኝ ነበር፣ በርበሬ ያጥኑኝ ነበር፣ የማያረጉኝ ነገር አልነበረም። እና በዛ ምክንያት የተነሳ እኔ ለወለድኳቸው ልጆች የወለድኳቸው ልጆች ስነስርአት ማስያዝ አልቻልኩም አለ። ምንድን ነው ሁለት አይነት ጽንፍን ያለው ልጆችን ስነስርአት ማስያዝና አለማስያዝ ራሱ ሌላ ራሱን የቻለ ትልቅ ነገር ነው። ምክንያቱ እሱ ከደረሰበት ጥቃት የተነሳ ልጆቹን ስነ ስርዓት ማስያዝ አልቻለም። አንዳንድ ወላጅ ደግሞ ልጆቹን በመግረፍ ቅጣት ጥቃት ያደርሳል ማለት ነው። ምንድነው፣ መቅጣትም አለመቅጣትም ትክክል ነው፣ ትክክል አይደለም፣ አይደለም። ነገር ግን ልጆች እንደ ማህበረሰብ አንድ ክፍል ስነ ስርዓት ይዘው ጤናማ በሆነ መንገድ ማደግ አለባቸው። አንድ መልእክት አለ። ሄሎ ሄሎ፣ ጤና ይስጥልኝ። ሰላም ነው። እንግዲህ ያው በልጆች ላይ የሚፈጸሙ ጥቃቶችን እየተነጋገርን ነው። በአስተዳደጋቸው በማህበራዊ ግንኙነታቸው ላይ የሚያሳድረው ተጽዕኖ ምንድን ነው እያልን እየፈተሽን ያለ ነው። እንግዲህ ካደግንበት እኛ ካደግንበት ተሞክሮ በመነሳት ልጆችን አሁን እያሳደግንበት ያለነው መንገድ ምን ይመስላል? ልጅ ላይ መስራት ትውልድ ላይ መስራት ነው። ትውልድ ላይ መስራት ደግሞ ሀገር ላይ መስራት ነው። እና መሰረቱ ላይ እንነጋገር ብለን ይህንን ርዕስ መርጠናል። ምንድን ነው የሚነግሩን ነገር አሁን በአጋጣሚ ልክ እያዳመጥኩ እያለ በአካል ጉዳተኞች ዙሪያ ያነሳቸው ሀሳብ ያው እኔንም ስለሚመለከተኝ ለዛ ነበር የደወልኩት የነበረው። በጣም ደስ ይለናል። እኔ አንድ ኦቲስቲክ የሆነ ልጅ አለኝ። እሺ። እና እነሱ በባህሪያቸው በጣም ቁጡ ናቸው፣ ነርቭስ ናቸው፣ ለመረጋጋት ያስቸግራቸዋል። ና ወላጅ ደግሞ ያው ያለው ሀገራዊ ጫና የህብረተሰቡ ግንዛቤ ማነስ፣ ስራ ህይወትህ፣ ማለት አሁን እኔ ልጅ ከወለድኩኝ በኋላ ማለት ብዙ ነገር ነው። ስን ያለው ይሄ የዘላለም ችግር ይህ ነው ብሎ መቀበል ብራን ራሱ ይሻለ ልጆቹ ላይ የሚፈጥርባቸው ችግር አለ። እና ሀይለኛ እንድትሆን ያለ ባህሪህ ራሱ ማለት ትዕግስተኛ የነበረም ሰው ራሱ በጣም ቁጡ እንዲሆን የሚያደርግ ነገር አለው። ማለት ነግረኸው ላይቀ እንደ ሌላው ልጅ አረፍ ብለኸው መክረኸው ይሄ ምን ባታ ማድረግ የለብህም፣ ልጥላቸው አትችል። ገባህ? ያው በመኖር ሂደት ከባህሪው ጋር አብረህ እየተስማማህ እያቻቻልክ ያለውን ነገር እያረጋጋ ለመኖር ትሞክራለህ። ግን ሌላው ሌላውም ጫና ራሱ ልጆቹን ላይ ሳትወድ በግድ ቅጣት እንድታሳርፍ በተለይ ደግሞ እንደነዚ አይነት ልጆች ከፍተኛ ድጋፍ የሚፈልጉ፣ ፍቅር የሚፈልጉ፣ እንክብካቤ የሚፈልጉ ሆኖዛለ። ግን በቃ አንዳንዴ ከቁጥጥር ውጪ የሚያደርግህ ነገሮች አሉ። ትልቁ እንደውም የመጀመሪያው ነገር የህብረተሰቡ ግንዛቤ ማለት ነው፣ ነው የምለው እኔ። ምክንያቱም ስትወጣ ከንፈር ይመጠጥበሃል ማአት ጫናዎች ይደርስበሃል እና እንደውም የእርቅ ማዕድ በዚህ አጋጣሚ እኔም ስልክ መስመራቸውን ስላገኝ በጣም አመሰግናለን። አመሰግናለን እኛም ስለ ደወልሽኝ። ወላጆች በቃ ትግስት ነው የመጀመሪያው ነገር የሚያስፈልገው። ሁለተኛው ደግሞ ልጆቹን እንደ ባህሪያቸው መቀበል ነው የሚያስፈልገው እና እናቶች በተለይ ደግሞ ብዙዎቹ ያው አባቱ ብዙ ድጋፍ አይሰጥም። እናት ናቸው በብዛት ያለ ነው። ድጋፍ ብታደርጉልን ነው የምለው። ጥሩ እሺ። እንደው አድማጫችን፣ ልጅሽን የምትቀጭበት በምንድን ነው? ልጅሽን የምትቀጭው እንዴት ነው የምትቀጪው? ስለዚህ እናውራል። አዎ እችላለን። አሁን ማለት እኔ የምንቀጣበት መንገድ ለምሳሌ ያክል አሁን ሌላም ኖርማል የሆነ ኖርማል ባህሪ ያለው ልጅ አለኝ። አሁን እሱን ለምሳሌ ግራውንድ አረጋለሁ ላለው የሚፈልገው ነገር ከለክላለሁ ወይ አንድ ትምህርት ብቻው እንዲቀመጥ አረጋለሁ ወይ ከእኛ ተገልሎ ወይ ቴሌቪዥን እንዳያይ አረጋለሁኝ። ያኛውን ግን ኦቲስቲክ ላለው ልጄ መጠቀም አልችልም ለምሳሌ። ምክንያቱም እኔ ምን እያደረኩ እንደሆነ ራሱ አይረዳኝም። ስለዚህ አሁንም አደርገው ለሱ ቅጣት የሚሆኑ ነገሮች አሉ። ለምሳሌ የሚወደችው በጣም በቃ አታች ወደ አንደኛው የኦቲዝም ባህሪ አንድ ነገር ላይ ዲፔንድ መሆን በቃ ያንን ጨዋታ ብቻ በቃ ረጅም ሰዓት መጫወት ነው እና ያንን ጨዋታ እንዳያደርግ መከልከል በቃ ይህንን ልታረግ አትችልም። ለምን ይህንን ይህንን ስላደረግ ቢሰማኝም ባይሰማኝም ይህንን አደርጋለሁ። ግን አንዳንድ ጊዜ ግን ከአቅሜ በላይ ሆነው የምመታውን ጊዜ አለ። እውነት ለመናገር ምክንያቱም ስልክ ይወረውራል፣ ቴሌቪዥን ይሰብራል። በቃ እንደዚህ አይነት እንትኑ ራሱን ፊቱን የሚያብርደው በእንደዚህ አይነት መንገድ ነው። መጫወቻዎቹ ለምሳሌ አንድ መጫወቻ ገዝተህ አንድ ሰዓት ላይ ይጫወትበት ይችላል ትምህርት ላይ ሊያጠፈው ሁላ ይችላል። እና አንዳንዴ ከአቅም በላይም ሆኖ የምትማታበት ጊዜ አለ። ግን ብዙ ጊዜ በጣም ይጸጽታል። ለምን በጣም ያሳዝናሉ። ራሱ ልጆቹ ባህሪያቸው በጣም በቃ ፍቅር ጋር ተካባቢ ብቻ የሚያስፈልጋቸው ናቸው። በጣም ነው የምናመሰግነው አድማጫችን ስለደወልሽልን። ስልክ ቁጥርሽን ያው ለአብዲ ትሰጫዋለሽ፣ ከሱ ጋር ትንሽ አውሮ እስኪ እናግዝሻለን። ባለሙያዎቹ እንዲያግዙሽ እናደርጋለን። በጣም አመሰግናለሽ። እሺ፣ አመሰግናለሁ። አድማጮቻችን እንግዲህ በመከታተል የምትገኙት ከፋና ኤፍኤም የእርቅ ማዕድ ፕሮግራም ነው። እንግዲህ ስለ ልጆች ጥቃት እያወራ ነው። ይህን ፕሮግራም በክብር ስፖንሰር ያደረጉ አጋር ድርጅቶቻችንን እጅግ በጣም ነው የምናመሰግነው። መልእክቶቹ በጣም ደስ ይላሉ። አሁን የሰማነው መልእክት በጣም እንደው ምትው ነገር ካለ ብዬ ነው። ምንድነው ያው የዩኒን ሀሳብ አቋርጠ ነዋል። አንድ አራት ልጆች አሉኝና ልጆቼን በመቅጣት አላምንም ብላ ደወለችልን አድማጭ አለች። እና ከከሱ ሀሳብ ተነስተን ብናወራ በዋነኝነት እያወራን ያለነው ልጆች ልጆች መቀጣት አለባቸው ወይም መቀጣት የለባቸውም የሚለውን ሀሳብ ብቻ ሳይሆን ተገቢነት ያላቸው የስነ ስርዓት ማስያዣ መንገዶች ምንድን ናቸው የሚለውን ለማየት ነው። እና ለዚህ ነው ባለፉት ሳምንታቶች ላይ ልጆች ልጆችን ስነስርዓት ማስያዝ ከመግረፍ ጋር የተያያዘ የሆኑትን በጠቅላላ አንስማማም ወይም አናበረታታም ብለን ስናወራ የነበረው ምክንያቱም እነዚህ መንገዶች ማናበረታታበት አታበት ዋነኛው ምክንያት ምንድን ነው? ለጥቃት ስለሚያጋልጡ ነው። ብዙ ጊዜ ወላጆች ሲገርፉ አብሮ የሚናገሩት ነገር ይኖራል። ከአካላዊ ጉዳት ባለፈ የገባው የአድማጫችንም እየተናገረው ነገር ነው። ጠባሳው አለ በሰውነቴ ላይ ግን የንግግሩ ጠባሳ አይሽርም። በጣም ከባድ ነው። በህይወት የዘመን ሁሉ የሚከተል ነው። ጠባሳውን ብታዩ ትራሱ እስከ ማለት ደረሰና ያው አካላዊ አካላችን ላይ የሚደርሱ ጉዳቶች ጠባሳን ፈጥረው ትተው ይሄዳሉ። ነገር ግን ስሜታችንን የሚጎዱ ነገሮች ከአይምሯችን፣ ስነ ልቦናችን ጋር ተያያዥነት ስላላቸው የእድሜ ልክ ጠባሳ ነው። እንዴት ነው ግን መከላከል ምን ይችላል? አሁን መከላከሉ ላይ ብናወራ የተሻለ ነው የሚሆነው። እንግዲህ በህፃናት ላይ የሚፈጸሙ ጥቃቶችን እንዴት ነው መከላከል ምን ይችላል ጥቃቱ ከመድረሱ በፊት ብዙ አይነት ከደረሰን መንገዶች አሉ፣ ግን መጀመሪያ ከቤተሰብ ነው የምንነሳው። ምክንያቱም ቤተሰብ እና አሳዳጊ ስለሆነ የመጀመሪያው ጥቃት የሚያደርሰው አካል ከቤተሰብ ነው የምንነሳው። ከቤተሰብ ስንነሳ ምንድነው፣ ቤተሰብ ስለ ህጻናት አስተዳደግ እውቀት ኖሮት ህጻናቶችን ቢያሳድግ ልጆችን ቢያሳድግ ተመራጭ ነው። ለምሳሌ የተለያዩ የህፃናት አስተዳደግ ላይ የሚሰሩ አካላቶችን ማግኘት ከነሱ ጋር በመገናኘት አንድ ላይ እነዚህን ስራዎች ስልጠናዎችን መውሰድ ሊሆን ይችላል። መረጃዎችን በውቀት በውቀት በውቀት ላይ ተመስርተን ልጆቻችን እናሳደግ ነው እያልሻለሽ፣ በውቀት ላይ በመመስረት ልጆችን ማሳደግ ነው። ሁለተኛው ደግሞ ያው የቤት ለቤት አሁን ይሄ ምንድነው የቤት ለቤት የቤተሰብ እገዛ አይነት ነገር እንደዚህ አይነት ነገሮችን ለምሳሌ ከአንዱ ቤት አንዱ ቤት ምን ይገኛል። ይሄ የልምድ ማካፈልን ለምሳሌ እኛ መስሪያ ቤት ውስጥ ምን የሚደረግ ነገር አለ መሰለ አንዱ ቤተሰብ ሰብ የነበረው ልጁ ታማበት ከሆነ ትምህርት ቤት ያጋጠማትን ነገር ቁጭ ብለው ያወራሉ እና ልጅ የሌለው ልጅ ያለው ሌላው ሰው ደግሞ ይሰማል። ስለዚህ ያ ልጅ የሱ ልጅ እንደዚህ አይነት ነገር ሲያጋጥመው መረጃ አግኝቷል ማለት ነው እና በአጋጣሚ የመረጃ ልውውጥ ስላደረጉ እውቀት ይኖራቸዋል ማለት ነው እና እንደዚህ እንደዚህ አይነት ነገሮችን ማድረግ ከእንደ ገና ደግሞ ጥልቅና ሰፊ የሆነ የቤተሰብ ጥበቃን ማድረግ ይሄ በዋነኝነት እንደውም በጣም በሌላ ፕሮግራም የምናወራው ሀሳብ ነው የሚሆነው። ልጆች ለጥቃት እንዳይጋለጡ የሚያደርጋቸው ነገር ቤተሰብ አለመፍረስ ነው፣ ፍቺ በቤተሰብ ውስጥ ሳይኖር ሲቀር። ምክንያቱም ፍቺ ሲኖር ልጆቹ ይበተናሉ። ልጆች ተገቢ የሆነውን የእናትና የአባትን ፍቅር አያገኙም። ስለዚህ ሳይወዱ በግዳቸው ለአንዱ አይነት የጥቃት አይነት ሰለባ ይሆናሉ ማለት ነው። ምክንያቱም የእናትን ወይ የአባትን ብቻ ይሆናል ፍቅር የሚያገኙት ወይ የእናትን ብቻ እና ቤተሰብን መጠበቅ ጥብቅ የሆነ የቤተሰብ ጥበቃ ቢኖረን ተገቢ ነው ማለት ፈልጋለሁ። ከዚህ ጋር ተያይዞ የምናያቸው ነገሮች አሉ። ጎዳና ላይ የወጡ ልጆች አሉ፣ ቤተሰብ በመፍረሱ ምክንያት። ከእንደገና ደግሞ ቤተሰቦች ደግሞ ልጆችን ለትምህርት ለተሻለ ሕይወት ብለው ክፍለ ሀገር ላይ ያሉ ቤተሰቦች ወደ አዲስ አበባ ወይም ወደ ተለያዩ ሀገሮች ይልካሉ እና ልጆች የሚያጡት ነገር ይኖራል። በዚህኛው አቅጣጫ ይጠቀማሉ ብለን ስናስብ፣ በዚህኛው አቅጣጫ ደግሞ ልጆቻችንን እንጎዳቸዋለን እና ቤተሰብን መጠበቅ፣ አብሮነትን መጠበቅ የቤተሰብን አንድ የመከላከያ መንገድ ነው እላለሁ። ሁለተኛ ደግሞ የጤናን አገልግሎት መሰረት ያደረገ ምን ማለት ነው? ለምሳሌ የችግሩ ተጠቂ የሆኑ ልጆች ወይም ህጻናት ይኖራሉ እና ወዲያው የጤና አገልግሎት እንዲያገኙ ማድረግ ለምሳሌ የመደፈር ጥቃት የደረሰባቸውን ሴት እህቶቻችን ልጆቻችንን ወዲያው የጤና አገልግሎት እንዲያገኙ ማድረግ። ከመከሰቱም በፊት ከሆነ ለምሳሌ መደፈር ትልቅ ከሆነ ሌላ አይነት አነስተኛ የሆኑ ጥቃቶች ይደርሳሉ። እነዚህ ነገሮች ወዲያው ማጋለጥና የጤና አገልግሎት እንዲያገኙ ማድረግ። ሶስተኛው ደግሞ በጣም ቅድም ለብዙዎቹ የጥቃት አይነቶች ትልቅ መፍትሄ የሚሆነው ይሄ የስነ ልቦና እርዳታ ማግኘት የተለያዩ የሥነ ልቦና እርዳታ ራሱ የተለያየ አይነት የሥነ ልቦና ድጋፎች አሉ። ራሱ የራሱ የሆነ ሳይንስ አለው ግን እንደዚህ ጥቃት የደረሰባቸውን ልጆች እንደዚህ አይነት እርዳታ እንዲያገኙ ማድረግ። ስሜታዊ የስሜት ጥቃት ሊሆን ይችላል። የአካል የመገፋት የመተው ወሲባዊ ጥቃት እና እነዚህ ነገሮች የደረሰባቸውን ልጆች የስነ ልቦና ድጋፍ ቢያገኙ ተመራጭ ነው። ከእንደገና ደግሞ ይሄ ነገር ከመድረሱ በፊት ጥቃት የምንለው ነገር ከመድረሱ በፊት አሳዳጊዎች ወይም ወላጆች ለስነ ልቦና ስነ ልቦና ብዙ ጊዜ ከልጆች እድገት ጋር የተያያዘ ነገር የሚሰራቸው ነገሮች አሉ እና እንደዚህ አይነት መረጃዎች ቢኖራቸው ልጆቹን ከጥቃት እንከላከላቸዋለን። ሌላ ደግሞ በተጨማሪ ምንድን ነው የህግ የህግ ከለላ ማግኘት ከህግ ጋር የተያያዘ ነገሮችን ነገር መስራት በራሱ አንዱ የመከላከያ መንገድ ነው። እዚህ ላይ እኔ በጣም እንትምለው ነገር አለ ማለት ይሄ ጥቃቶች ሲደርሱ በህጻናት ላይ የሚፈጸሙ ጥቃቶች እኛ ሀገር ላይ በቃ አሜን ብለን የተቀበልናቸው ነገሮች ናቸው የሚመስሉት። ብዙ ጊዜ በቃ ዝም ብለን የተቀበልናቸው ነገሮች ናቸው። ህጉ ያለ መብትን የማስከበር ነገር የለም። ሸፋፍኖ ሸፍኖ ሰው እንዳይሰማ ተደርጎ ቤት ውስጥ ተቀብሮ ነው የሚቀረው። ብዙ ችግሮች ካደጉ በኋላ ነው አሁን ራሱ ቢሮ እየመጡ ያሉት። በአስር አመቴ በአባቴ ተደፍሬ ያለው፣ በእንጀራ አባቴ ተደፍሬ ያለው። የደወሉልን አድማጮቻችን አብዛኛዎቹ እኔ ልጅ መቅጣት አልቻልኩም ያለው እንትን ነው። አድጎ አድጎ አድጎ አድጎ ውጤቱ እሱ ልጁን ልጁን በተገቢው መንገድ ስነ ስርዓት እንዳያስይዝ አደረገው። ስነ ስርዓት ማስያዝ ማለት ቅድም እንዳሩ መግረፍ ብቻ አይደለም። ታይም አውት አለ። ቅድም አንዷ ወላጅ ደውላ ግራውንድ አድርጊያቸዋለሁ አለ። ወላቸው አለ ለሌሎቹ ልጆች አለች። የተለያየ ነው። ከነገና ስታወራ ራሷ ትዕግስት ትዕግስት የሚፈትንም ሁኔታ አላለች። እና ለዚህ ነው ይሄ ቅጣት፣ ስነ ስርዓት ማስያዝ የራሱ የሆነ ሳይንስ አለውና አድማጮቻችን ይሄን በጥሞና አድምጡን እያለን ያለ ከዚህ ከህግ ጋር በተያዘው ከህግ ጋር የተያያዘው ነገር ምንድን ነው? ሰዎች ለምንድን ነው ደፍረው ህጉ እያለ፣ ማለት ራስን መብትን የምናስከብርባቸው ህጎች አሉ። ጥቃቱ ከደረሰብን አሁን ለምሳሌ ለከፋም ሊሆን ይችላል። አንዳንድ ጊዜ ከልኮ ሲያልፍ ወንጀል ይሆናል፣ ወንጀል ይሆናል፣ ጥቃት ይሆናል። ወሲባዊ ጥቃቶች አሉ፣ ሙከራዎች አሉ። እና እነዚህ እነዚህ ነገሮች ቀብረናቸው በኋላ ላይ ካደግን በኋላ በእኛ ላይ በተለያየ መልኩ የሰነልቦና ጫና ሲያሳድሩብን ነው የሚታየው። እና ወደ ህግ የመሄዱ ነገር መብትን የማስከበር ነገር ላይ ትንሽ የደከምን ስለመሰለ ምንድን ነው ያው የኢትዮጵያ ህግ ይህንን ቻይልድ ኮንቬንሽን ራይት የሚለውን አጽድቆት እየተገበረው በሂደት ላይ ያለ ነገር ነው፣ እየተሰራበት ያለ ነገር ነው። ግን ምንድን ነው የህጻናት የህግ ከለላ መኖሩን ራሱ የማያውቁ ብዙ ማህበረሰባችን ውስጥ በስፋት አሉ። መንግስት ራሱ ይሄንን በየፍርድ ቤቱ የራሱን ዴስክ ለይቶለት እየሰራ ያለበት ጉዳይ ነው፣ ይሄ ነገር ማለት ነው። እና አንደኛ ጥቃት እንዳይደርስ የሚከላከለው ህጉ ላይ የተቀመጠው ነገር ምን ይላል፣ ይሄ ነገር በማህበረሰባችን ውስጥ በጥልቀት መታወቅ አለበት። ሁለተኛ ነገር ደግሞ ጥቃቱ ከደረሰ በኋላ ጥቃት የደረሰባቸው አካላቶች ልጆች ሊሆኑ ይችላሉ፣ ሴቶች ሊሆኑ ይችላሉ፣ ወጣቶች ሊሆኑ ይችላሉ። እነዚህ ሰዎች ነገ የአገር ተረካቢዎች ናቸው። አገራቸው ላይ ደግሞ የጸደቀ ህግ አለ። ይህን ህግ ደግሞ መጠቀም መቻል አለባቸው። ይህንን ነው አንደኛ ማስረጽ የምንፈልገው ነገር። ሁለተኛ ነገር አንተ ለጠየቀኝ ጥያቄ፣ ለምንድነው ማይጠቀሙት ላልኩ፣ ቅድም ከወሲባዊ ጥቃት ጋር አያይዘን እያወራን ብዙዎቹ ጥቃቶች ሲፈጸሙ የሚፈጸሙት አጠገባቸው የቅርብ በሚያምኗቸው ሰዎች ነው። የሚያምኗቸው ሰዎች ያላቸውን ስልጣን፣ እምነት፣ ሐላፊ ሰፊነት ተጠቅመው ነው ይህን ጥቃት የሚያደርሱት። ማለት ወላጆች ሊሆን ይችላሉ፣ አሳዳጊዎች ሊሆን ይችላሉ፣ የቤት ሰራተኞች ሊሆኑ ይችላሉ እና እነዚህ ሰዎች ናቸው የሚያደርሱት እና እነዚህ ሰዎች ሲያደርሱባቸው ልጆቹ የመናገር አቅማቸው አነስተኛ ነው። ተሰሚነታቸውን በዛው ልክ አነስተኛ ነው። ምክንያቱም ሌላ ጊዜ የሚወዳቸው የሚንከባከቧቸው ሰዎች እንደዚህ ያደርጋሉ ተብሎ አይታመንም ብዙ ጊዜ። በተጨማሪ ደግሞ ማህበረሰባችንም ዘንድ ልጆችን የመስማት ነገር በስፋት የለም። ልጆች ብዙ ጊዜ ተደማጭነታቸው አነስተኛ ነው ለዚህ ይመስለኛል ልጆችም ህጉ ላይ ያለውን መብታቸውን በደንብ በስፋት እንዳይጠቀሙ ቤተሰብስ ልጆች ባይጠቀሙ ቤተሰብ ሊጠቀም ይገባል አይደል ቤተሰብ ሊጠቀም ይገባል ቤተሰብ እኮ ነው እያፈነ ያለው የቅርብ ሰው ነው እያፈነ ያለው ልጅ የተደፈረችበት ወላጅ ይህን ነገር ይዞ አደባባይ አይወጣም። ህግ ጋር አይጋፈጠውም። የመጋፈጥ ችግሮች አሉ እና አንጋፈጥ መብቶቻችንን ቀብረን ነው። ብዙ ጊዜ በትዳር መካከል ቤተሰብ ላይ ስንሰራኛ በባልና በሚስት መካከል የሚፈጠሩ ችግሮች ራሱ ይሄ በለቅሶ ጓዳ ሄዶ በማልቀስ ብዙ ጥቃቶች እየደረሱ ብዙ ወንጀሎች ማለት ዶሜስቲክ ቫዮለንስ ነው የሚባለው። እና አሁን ይህን ነገር ስንጠቅስ ብዙዎቹ የኢትዮጵያ ህግ እንደውም ይሄ በትዳር ፍቺ መሀል የሚፈጠር አለመግባባት ልጆች ላይ የሚያሳድረውን ተጽዕኖ ልጆችን ማስፈራራ፣ ዛቻ፣ ምናምን ምናምን የመሳሰሉትን በህገ መንግስቱ ላይ አስቀምጦታል። ነገር ግን ምንድን ነው እናቶች ወይም ቤተሰቦች ይህንን ነገር ይዘው ወደ አደባባይ መውጣት ያሳፍራቸዋል። በማህበረሰቡ ዘንድ ለእንደዚህ አይነት ነገር ያለንን ነገር አነስተኛ ስለሆነ ነው። በተጨማሪ ደግሞ ሌላ ከማህበረሰቡ ጋር ማህበረሰብን መሰረት ያደረጉ የመከላከያ ነገሮች ጥቃትን መሰራት አለበት። ለምሳሌ በትምህርት ቤቶች ላይ በትምህርት ቤቶች ላይ ልጆች ትልቁ በስፋት ከቤተሰብ አልፎ ደግሞ ጥቃት የሚደርሰው ትምህርት ቤት ውስጥ ነው። ብዙ ጊዜ አስተማሪዎች ልጆችን ተገቢ ባልሆነ መንገድ ይገርፋሉ። ከእንደገና ስሜታቸውን በሚጎዳ መልኩ ያልሆነ አግባብ ያልሆኑ ቃላቶችን ይጠቀማሉ። አትረባም፣ አንተ ባለጌንህ፣ ረባሽ እንደዚህ እንደዚህ አይነት ነገሮችን ይጠቀማሉ ና እነዚህ እነዚህ አይነት ነገሮች ልጆችን ለጥቃት ያጋለጣቸዋል ና ትምህርት ቤቶች ላይ ስለ ልጆች ጥቃት ልጆች መብታቸውን ቢያውቁ ህጉ ላይ ተቀመጠ የተቀመጠላቸውን ነገር ማወቅ የሚችሉት በትምህርት ቤት መንገድ ነው። ከወላእዛ ላይ መሰራት አለበት። ሌላ ደግሞ ማህበረሰባችን ላይ ያው የኢትዮጵያ ማህበረሰብ ደስ የሚል ማህበረሰብ ነው። በጣም እድር አለ፣ እቁብ አለ። የተሳሰርን እና አብረን ነው አብረን ነው የምንኖረው አብረን ነው የምንሞተው የሚባል ነገር አለ እና እንደዚህ አይነት ነገሮች ስላሉ እድሮቻችን ላይ እቁቦቻችን ላይ በምንገናኝባቸው ጊዜ እንደዚህ አይነት ትምህርቶች ግንዛቤ ማስጨበጫ ትምህርቶች መሰጠት አለባቸው። ቅድም ስትነግሪኝ ከልጅነት ማለት እነዚህ ስራዎች ላይ በደንብ እየሰራን ነው ብለሻል። ልጆች ላይ እየሰራን ያለ ነው ብለሻል። እንዲሁም ከመጀመሪያ ጀምሮ እዚህ ላይ ነው እየሰራው ያለሁት ነው ያልሽም። ምንድን ነው እምትሰሩት እናንተ እስኪ ንገሪኝ። ዛሬ መጨረሻችን ስለሆነ ነው። በዚህ ፕሮግራም ልጆች ላይ የቅስቀሳና የማስተማር ዘመቻዎችን ብዙ ጊዜ እናደርጋለን። ምንድ ነው በእድሮች ላይ፣ እነዚህ ሰብሰብ ብለው የቤት ለቤት የቤተሰብ ማህበር የቡና ጠጡ ዝግጅቶች ባሉበት ሁላ ስለ ልጆች ጥቃት መረጃዎችን እንሰጣለን። የት ነው የምትሰጡት? እንዴት ነው ምሰጡት? እድሮች ባሉበት ነው፣ በየክፍለ ከተማ ባሉ እድሮች እንደዚህ አይነት ነገሮችን እንሰጣለን። እና ምንድነው ብዙ ጊዜ እድሮች ላይ ሄደን። በድርጅት ነው በመንግስት ነው እየሰራ? በድርጅት ነው እየሰራን ያለ ነገርኛ። ድርጅት አገር በቀል በሆነ ድርጅት ነው ነገርኝ። ስሙ ነው እሺ። ኢሆፕ ኢትዮጵያ በሚባል ድርጅት ነው ይሄንን እየሰራን ያለ ነው። እና በዋነኝነት ምንድነው የምናደርገው እድሮች ወይም ማህበረሰቡ ባለበት ከክፍለ ከተማ ጋር አንድ ላይ በመተባበር ከንፋስ ስልክ ላፍቶ ክፍለ ከተማ ጋር እነዚህ አይነት ነገሮች ባሉበት በተሰበሰቡበት ይህንን ነገር እውቀት እንዲኖራቸው መሰረታዊ እውቀት እንዲኖራቸው ከልጆች ጥቃት ጋር በተያያዘ የልጆች አስተዳደግ የልጆች እድገት ምን ይመስላል፣ ዴቨሎፕ ቻይልድ ዴቨሎፕመንት የመሳሰሉትን ነገሮች እንዲያውቁ እንጥራለን። ነገር ግን የእኛ ብቻ መስራት ተገቢ ነው ብያ አይ፣ ምናልባት አገልግሎታችሁን ለሚፈልጉ ሰዎች አድማጮቻችን፣ በዚህ ፕሮግራም ላይ ለተከታታይ ሶስት ሳምንት ስለሰራ ነው ና ቤዛን፣ አንቺን ማግኘት ቢፈልጉ የት ነው የሚያገኙሽ? እኔን ማግኘት ቢፈልጉ ንፋስ ስልክ ላፍቶ ክፍለ ከተማ ወደ መካኒሳ አካባቢ ጀርመን አደባባይን አለፍ ብሎ ይሄ ብ ኢትዮጵያ የሚባል ድርጅት አለ እዛ ድርጅት ውስጥ ያገኙኛል። ቤዛ በጣም ነው የማመሰግነው ለሶስት ተከታታይ ጊዜያት ስለ ስለነበረን ቆይታ። ያው ደውላችሁ ለማግኘት ለምትፈልጉ አድማጮቻችን በ0921 333331 በእርቅ ማዕድ ስልክ መስመር ቤዛን ማግኘት ትችላላችሁ። እንደዚሁም ቦሌ ደንበል ሕንጻ አምስተኛ ፎቅ ቢሮ ቁጥር 505 በማንኛውም ጊዜ ብትመጡ እኛ እናንተን ለማስተናገድ ዝግጁ ነን። እጅግ በጣም ኢትዮጵያ